ሰላም ጤና ስጥልኝ። እንደምናላችሁ ውድ የቻናሌ የተከታታዮች፣ እግዚአብሔር ይመስገን ኔ ሰላም ነኝ። ዛሬ ደግሞ የሚጣፍጥና ቆንጆ የበሶ አዘገጃጀትን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ወደ አሰራሩ እንሄዳለን። ማዘጋጀት የፈለኩት የበሶ መጠን አምስት ኪሎ ነው። ለአምስት ኪሎ በሶ የምጠቀማቸውን ግብአቶች አሳያችኋለሁ። እዚህ ጋር ለውዝ አዘጋጅቻለሁ። የተጠቀምኩት የለውዝ መጠን ግማሽ ኪሎ ነው። እስከነ መጠኑ ግልጽ አድርጌ አስረዳችኋለሁ። አብራችሁ ሁኑ። ድንብላል አዘጋጅቻለሁ። ድንብላል የተጠቀምኩት የድንብላል መጠን ሁለት የቡና ሲኒ ነው። በኋላ ልኩን ደግሞ አመሳ አመሳ ሳደርግ አሳያችኋለሁ። ድንብላል እዚህ ጋር አዘጋጅቻለሁ። ለውዙንም ድንብላሉንም እናመሰዋለን እንቆለዋለን። ለውዙን እንቆለዋለን፣ ድንብላሉን አመስ እናደርገዋለን። ቀረፋ ሀያ ግራም ቀረፋ እጠቀማለሁ። አምስት ኪሎ በሶ ነው የማዘጋጀው። ይኸው ቀረፋው እንደዚህ አዘጋጅቻለሁ። በሶን ደግሞ አቆላሉ ላሳያችሁ። ያው አንዳንዴ ነጣ ያለ አቆላላ አለ። ይህኛው ግን እንደ ቆሎ የተቆላ በሶ ነው ተመልከቱ በጣም ነጭ ነጣ ያለ፣ አንዳንድ ለገንፎ ሳይሆን ለበሶ ብለን የምንገዛው ነጣ ያለ አለ። ይህኛው ግን እንደ ቆሎ የተቆላውን በሶ ነው እኔ የምጠቀመው በተለይ ለምት ሲሆን በጣም ነው የሚጣፍጠው። ሞክሩት። ሀሳብ አስተታችሁን ኮሜንት ላይ ጻፉልኝ። ላይክ አድርጉ። ላይክ ስታድርጉ ቪዲዮ ለሌሎች እንዲደርስ ያግዘኛል። ብዙ ጊዜ ስለሆነኝ ቪዲዮ ከሰራው ላይክ ስታድርጉ ለሌሎች እንዲደርስ ያግዘኛል። ላይክና እና ሰብስክራይብ እያደርጋችሁ ቪዲዮን ተመልከቱት። ለውዙንም እንደዚህ አድርጌ እኔ በኦቨን እቆለዋለሁ። ይኸው እንደዚህ አድርጌ ለውዙን እቆለዋለሁ። ድንብላሉን መጠኑ ላሳያችሁ። ሁለት የቡና ሲኒ ድንብላል እጠቀማለሁ። ግልጽ ያልሆነላችሁ ካለ ኮሜንት ላይ እንደሁል ጊዜው ጻፉልኝ። እኔ በሶን እንዴት እንደማዘጋጅ የራሴን አሰራር አካፈልኳችሁ። እናንተ ደግሞ ምንምን እንደምትጨምሩ እንደሁል ጊዜው ኮሜንት ላይ ጻፉልኝ። ድንብላሉን ቆንጆ ሽታ እስከሚያመጣ ድረስ አመሳ አመስ አድርገዋለሁ። ወይም በእጃቸው ጨበጥ ስታደርጉት ማቃጠል በጣም እንደሚያቃጥል ሲሆን ድንብላሉን እናወጣዋለን። እሳቱን ዝቅ አድርገን አመሳ አመስ እናድርገዋለን። ድንብላሉን እንደዚህ አመስ አድርጌ ጨርሻለሁ። እንደምትመለከቱት ነው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ላይክ አድርጉ። ቀራፋውን ደግሞ እሳቱን አጥፍቼ ድንብላሉን አምስት ያደርጉበትን መጥበሻ እዚያው ላይ ቃንዴል ነው ማድረገው እንጂ አላመሰው። ሙቀት ስላለው መጥበሻው መጥበሻው ላይ እንደዚህ አድርገን እንተወዋለን። እንግዲህ በሱን ፀሐይ ላይ አቆይቸው ፀሐይ ላይ አስጥቸው እንደዚህ ለቅሜ ምንም ነገር እንዳይኖረው ለቅሜ ካዘጋጀው በኋላ የቆላሁትን ለውዝ፣ ቀራፋውን፣ ድንብላሉን ቀላቅዬ አስፈጨዋለሁ። በጣም አጭር ቪዲዮ ነው፣ ሰርታችሁ ሞክሩት። ብዙ ነገር ሲጨመር ያለው፣ እኔ ግን የመረጥኩትን ሰው የወደደውን ነው የማቀርብላችሁ። ጦሰኝ በሶ ብላም ሲጨምሮ አይቻለሁ፣ ግን እኔ የራሴን አሰራር አካፍላችኋለሁ እናንተ ደግሞ ምን እንደምትጨምሩ ኮሜንት ላይ ጻፉልኝ። ከዛ ለውዙን፣ ቀረፋውንና ድንብላሉን በሶውን በደንብ አድርጌ እቀላቅለዋለሁ። እንደዚህ አድርጌ እቀላቅለዋለሁ። በተለይ የምትምትወዱ ከሆነ ሶስት ነው የሚሆንባችሁ። ስሩት፣ እንደዚህ አዘጋጁት። እንደዚህ በደንብ እቀላቅለውና ከዚህ በኋላ ማስፈጨት ነው። እንደምታዩት እንደዚህ ካዘጋጀው በኋላ አስፈጭቸው ደግሞ ምን እንደሚመስል አሳያችኋለሁ። ቪዲዮ ከሰራው ብዙ ጊዜ ስለሆነኝ ላይክ አድርጉ። ላይክ ስታደርጉ ዩቲዩብ ቪዲዮውን ለሌሎች እንዲደርስ ያግዘኛል። ስለዚህ ሌሎች ቪዲዮዎችን ይዤላችሁ እንድቀርብ ላይክ አድርጉ። እንደዚህ ቆንጆ አድርጌ አስፈጭቸው ተመልሻለሁ። በቃ ሽታው ሁሉ ነገር በጣም ነው የሚጣፍጠው። እንደዚህ በሶን አዘጋጅታችሁ ሞክሩት። በተለይ በጥብጣችሁ ለመጠጣት ለምት ለፍርፍር የሚጣፍጣል፣ ግን መጠጡ በጣም ቆንጆ ነው። ስለተከታተላችሁኝ ስለምሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ ቻው።